ብጹዕ የቅዱስ ሲኖዶስ ዋና ጸሐፊ ብጹዓን አበው ሊቃነ ጳጳሳት ክቡራን የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያና የድርጅት ኃላፊዎች በአጠቃላይ ክቡራን የዚህ ጉባኤ ታዳሚዎች በቅድሚያ እግዚአብሔር አምላክ ፈቅዶልን አርባ አራተኛው ቤተክርስቲያናችን ታላቁ መንፈሳዊ ጉባኤ ፊት የጅማ ሀገረ ስብከትን ሪፖርት እንዳቀርብ ላገኘውት እድል እያመሰገንኩኝ ስለ ሀያ ሶስት ገጽ የያዘ አጠቃላይ ሀገረ ስብከቱን ዝርዝር ሪፖርትና የ2018 ዓመተ ምህረት እቅዳችንን በመሪ እቅዱ መሰረት አስቀድመን ለዋናው መስሪያ ቤት የላክን በመሆኑ ለዚህ ጉባኤ ብቻ በተሰጠን ሰዓት ሰብሰብ ያለ አጠር ያለ ሪፖርት እንደሚከተለው አቀርባለሁ። የጅማ ሀገረ ስብከት በታላቁ በወንጌል በልማት አባት በብፁዕ አቡነ ስጢፋኖስ የሚመራ ሀገረ ስብከት ነው። ዛሬ የምናቀርበው ሪፖርት የአመቱን የስራ ውጤት የሚያሳይ ብቻ ሳይሆን ሀገረ ስብከታችን ብፁዕ አባታችን አቡነ ስጢፋኖስ እግራቸው ጅማን ከረገጠበት ሰዓት ጀምሮ ለቁጥር የሚያታክቱ አያሌ ስራዎች ለመሰራታቸው ለዚህ ጉባኤ እንግዳ አይደለም። ዛሬ ተገኘ፣ ተሰራ፣ ተለወጠ ብለን በዚህ ጉባኤ ፊት የምናቀርበው ሁሉ የብፁዕነታቸው እንዲሁም የሀገረ ስብከቱ ሰራተኞች የጋራ የድካም ውጤት መሆኑን እያስገነዘብኩኝ በ2017 የተሰሩትን አጭር ስራዎች በሚከተለው መልኩ አቀርባለሁ ና በዓመታዊ በዓላት ከሚወዳቸው ሕዝበ ክርስቲያን ሳይለዩ ምእመናን አስተምሯል፣ ቡራኬ ሰጥተዋል፣ መመሪያ አስተላልፈዋል። በበጀት ዓመቱ ስድስት አዳዲስ አብያተ ክርስቲያናት ተተክለዋል። ለ5 አብያተ ክርስቲያናት የመሠረት ድንጋይ ተቀምጧል። በሁሉም መዋቅሮቻችን ያሉና በመንፈሳዊ አገልግሎት ላይ ያሉ ካህናት፣ በተዋረዱ ያሉ የሥራ ኃላፊዎች ስልጠናና የግንዛቤ ማስጨበጫ መርሐ ግብር ተከናውኗል። በየገጠሪቱ ያሉ አብያተ ክርስቲያናት የካህናት ችግር ለመቅረፍ ለ1200 ተማሪዎች ድቁና 67 የቅስና የክህነት ማዕረግ እንዲቀበሉ ተደርጓል። በሀገር ስብከቱ የሚተዳደሩ ሁለቱ ገዳማት በአበልቲ ምራፈ ቅዱሳና በመረቧ መካነ ቅዱሳን ገዳማት የአካባቢውን ቋንቋ መናገርና መስማት የሚችሉ ልጆችን በማሰባሰብ የአብነት ትምህርት እንዲማሩ እየተደረገ ሲሆን በሁለቱም ገዳማት ሀምሳ ስድስት ተተኪ አብነት ተማሪዎች በመቀበል ባዳር እያስተማር እንገኛለን። ብፁዕ አባታችን በብፁዕ አባታችን መመሪያ ሰጭነት እና ክትትል በአበልቲ ምዕራፈ ቅዱሳን ፍኖተ ብርሃን የካህናት ማሰልጠኛ ከሁሉም ወረዳ በተመረጡ ደቀ መዛሙርት ሀያ 28 ተተኪ መምህራን ለሶስት ተከታታይ ወራት በአፋን ኦሮሞና በአማርኛ በማሰልጠን ወደ አገልግሎት እንዲሰማሩ ተደርጓል። በዓመቱ በገጠር እና በከተማ 58 ታላላቅ የሕዝብ ጉባኤያት ተከናውኗል። በበጀት ዓመቱ 1316 አዳዲስ ተጠማቂያን ወደ እናት ቤተክርስቲያን ተመልሰዋል። በሁሉም የጅማ ከተማ የሰንበት ትምህርት ቤቶች ቤቶችና በወረ ተመረጡ የወረዳ ሪሳ ከተማ ሰንበት ትምህርት ቤቶች አዲሱን ስርዓተ ትምህርት እየተገበር እንገኛለን። ሀገር አቀፍ ፈተናውም ወስደው እጅግ የሚያመረቃ ውጤት ተመዝግቧል። ሀገረ ስብከቱ የጀመረውን ሁለተኛ ምዕራፍ ባለ አምስት ወለል ሁለገብ ህንጻ ግንባታ ብፁዕ አባታችን የብፁዕ አባታችን የቅርብ ክትትል በማጠናቀቅ ላይ ያለን ሲሆን በቅርብ ቀናት ውስጥ ተመርቆ ተጨማሪ የሀገረ ስብከቱ የገቢ ምንጭ ይሆናል። በዚሁም ህንጻውን ሙሉ ለሙሉ ለጠቅላላ ሆስፒታል የተከራየ ሲሆን የሚከፈተው ሆስፒታል በጅማ ከተማ በአይነቱም ሆነ በደረጃው ከፍ ያለ ነው። ስለዚህ ቤተ ክርስቲያናችን ዛሬም ልክ እንደ ጥንቱ ሁሉ የሀገርና የትውልድ ተስፋ መሆኗን የሚያሳይ ነው። ዘመናዊ ትምህርት ቤቶችን ከማስፋፋት አኳያ በሀገረ ስብከቱ ሰፊ ስራ እየተሰራ ያለ ሲሆን ብፁዕነታቸው ብፁዕነታቸው ቆራጥ አመራር ሰጪነትና የሀገረ ስብከቱ ሰራተኞች ጥረት የተገነባው ተስፋ ተዋሕዶ ትምህርት ቤቶቻችን እንደ ከተማ አመኖ እንደ ኦሮሚያ ትምህርት ቢሮ ተወዳዳሪ መሆኑ የቤተክርስቲያናችንን ስም የሚያስጠራ ነው። በዚሁም በክልላዊና በሀገር አቀፍ ፈተና የስድስተኛ እና የስምንተኛ ክፍል ተማሪዎች ዘጠና ዘጠኝ ነጥብ አምስት ፐርሰንት ያለፉ ሲሆን የ አስራ ሁለተኛ ክፍል ተፈታኞች በቀጥታ ያለፉና በሪሜዲያል ያለፉት በአንድነት ሰማኒያ ሁለት ፐርሰንት መሆኑን መረጃው ያሳያል። በአበልቲ ገዳም አስቀድመው የተሰሩ የልማት ስራዎች ተጠናክረው እየተሰሩ ያሉ ሲሆን በዘንድሮ የበጀት ዓመት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቲያናዊና ተራድኦ ኮሚሽን ባደረገልን የገንዘብ ድጋፍ የፍየል እርባታ ፕሮጀክትና የንብ ማነብ ፕሮጀክቶችን ተግብረናል። እንዲሁም በመረዋ ገዳም የዶሮ እርባታ ፕሮጀክት ተከርተ ተግብሮ አመርቂ ውጤት ተገኝቷል። ማህበረ ቅዱሳን፣ ደጆች ሳይዘጉ መንፈሳዊ ማህበር፣ ማህበረ ስላሴ ወልዳ ዱኳ ቦታና ሌሎች በሀገረ ስብከቱ እውቅና ያገኙ ማህበራት በጅማ ሀገረ ስብከት በከተማም ሆነ በገጠር አብያተክርስቲያንን በማስከፈት ልማት በማገዝ ሌሎችም አገልግሎቶች ላይ ተሰፊ ተሳትፎ ማድረግ ላይ ይገኛሉ። ከዚሁ ጋር ተያይዞ የህዝብና ቤት ቆጠራ በተመለከተ መመሪያ የተላለፈልን ቢሆንም በአንዳንድ ችግሮች አኳያ ያላጠናቀቅን ሲሆን ወደፊት ስናጠናቅቅ የምናቀርብ መሆኑን በዚሁ አጋጣሚ መግለጽ እፈልጋለሁ። በመጨረሻም በበጀት ዓመቱ ብዙ ፈተናዎች የገጠሙን ቢሆንም አቅም በፈቀደ መጠን በተሰራው ስራ ለጠቅላይ ቤተ ክህነት 35% 6 ሚሊዮን 160 ሺ 812 ከ50ን ገብ ያደረግን ሲሆን ከአምናው ጋር ሲነጻጸር የ22.4 በመቶ እድገት አሳይቷል። በዚሁም ይህንን ወደ ባንክ ገብ ያደረግንበትን የባንክ መረጃ ብፁዕ አባታችን አቡነ ስጢፋኖስ ለቅዱስነታቸው እንዲያቀርቡልኝ በትሕትና ጠይቃለሁ። አመሰግናለሁ።